የሀገር ዕድገትና ልማት መሠረት የሆነውን ሰላም ለማስጠበቅ ሁሉም ዘብ ሊቆም እንደሚገባ የሃይማኖት አባቶች አሳሰቡ። አሁን ያለው የሰላም እጦት መቋጫ እንዲያገኝም ውይይትና ንግግር ማስቀደም እንደሚገባ የሃይማኖት አባቶች መልእክት አስተላልፏል። ቤተልሔም ሰለሞን የአንድን ሀገር ሰላም የማረጋገጥ ኃላፊነት በዋናነት የመንግስት ቢሆንም ዜጎች ማህበራዊ ኃላፊነታቸውን በአግባቡና ሰላማዊ በሆነ መንገድ እንዲወጡ ከሚያግዙ አካላት መካከል የሃይማኖት አባቶች ግንባር ቀደም ናቸው። የሃይማኖት አባቶች በየእምነት ተቋማቱ ስለ ሰላም ከመስበክ ባሻገር ዘር ብሔር በማይለየውና ሰውነትን በሚያስቀድመው የበጎ ፍቃድ አገልግሎት ተሰማርተው የተለያዩ ስራዎችን ይሰራሉ። የተቸገሩ የታመሙ ሰዎችን በየወሩ አቅም የሌላቸውና አካል ዘገምተኛ የሆኑትን የወር ክፍያ በመክፈል የምግብ የአንዳንድ ነገር የታመሙትንም የማስታመም ስራ ነው የምንሰራው። እኛ ሃይማኖት አባቶች ክርስቲያን እንደ ክርስቲያንነቱ፣ ሙስሊሙ እንደ ሙስሊምነቱ፣ በሌላው እምነትም ያሉ ሰዎች እንግዲህ መልካም ስራ ለመስራት በጎ ፈቃድ ለማድረግ ሃይማኖት፣ ጾታ፣ ዘረኝነት ይህ ምናምን አይገድበውም። ስለዚህ ችግርን ደግሞ አብረን መጋፈጥ ያው በተቻለ መጠን ከኛ ይጠበቃል። የሃይማኖት አባቶች እንዳሉት የሁሉ መሰረት የሆነውን ሰላም ለመጠበቅም ሁሉም ዘብ ሊቆም ይገባዋል ብለዋል። ሰላም የሁሉም ነገር መሰረት ነው። የሁሉም ነገር አስፈላጊ ነገር ነው። ስለ ሰላም ትንሹም ትልቁም በሃይማኖት ያለን አባቶችም ህብረ ህዝቡን በእምነት በሃይማኖት ሰው የተላለው በሙሉ ስለ ሰላም መጸለይ ያለበት ህዝቡ ከህዝቡ ከመንግስት ጋር በሰላም ተናቦ እንዲኖር ሁልጊዜ ነው የምንጸልየው። እያንዳንዱ ሰው የሚኖረው ከሰላም ጋር ነው ሰላም ከሌለ በጎ አድራጎት የለም ሀገር የለም መውጣት መግባት የለም ስለዚህ ማንም ሰው መትጋት ያለበት የሃይማኖት ተቋማት ይሁን ሊቁም ይሁን መሐንዲሱም ይሁን ፖሊሱም ይሄ የፖሊስና የወታደር ጉዳይ ብቻ አይደለም የትኛውም የኢትዮጵያዊ ዜጋ ለሰላም ቅድሚያ መሰጠት የሚገባው ነገር ነው። በአንዳንድ የሀገራችን አካባቢዎች የቀጠሉትን ግጭቶች ለማስቆምም ንግግርና ውይይቶችን ማስቀደም እንደሚገባ የሃይማኖት አባቶቹ አሳስበዋል። አሁን በሀገራችን ላይ የተከሰተውን አለመግባባት፣ መገዳደል፣ መለያየት፣ መጠፋፋት አለ። የአንድ እናት ሀገር ኢትዮጵያ ልጆች ነው ሁላችንም እና በተቻለ መጠን እንደ ዕድል ጉዳይ ሆኖ በእውነት አሁን የሚታየው ነገር በእውነት መወገድ አለበት። በሰላም ከመነጋገር በሰላም ከመወያየት ብዙ በረከት አለ። እኛ ማገዝ የሚገባል ነገር ምንድን ነው? በአስተዳደር ደረጃ እኛ ቅን እንድንሆን ከስር ያሉትን የመንግስት የኔን እንትን ይተገብራሉ ብሎ ያስቀመጣቸው ሰዎች ቅን ሆነው ለማህበረሰቡ ቅንነት ማሳየት መጀመሪያ ያለበት ከእነሱ ጋር ነው። መልካም አስተዳደር